ሰላም ውድ የኤምኬኤፍኤስ አይሲቲ ሶሉሽን ቤተሰቦች እንደተለመደው ዛሬ የሚገርም አይዲያ ነው የመጣ ነው። ባለፈው ጀላቸው የመጣሁት አሪፍ ዲቫይስ ነበር ለሱጋር ታካሚዎች የሚሆን ሱጋራቸውን በቀላሉ ኮንትሮል የሚያደርጉበት አሪፍ ዲቫይስ ነበር። ዛሬ ደግሞ የኦክሲጅን መጠናቸው ለቀነሰ ወይም ደግሞ ያለማቋረጥ የኦክሲጂን እርዳታ ለሚያስፈልጋቸው ታካሚዎች የሚሆን የሚገርም ተንቀሳቃሽ ላያያዝ በጣም ቀላል የሆነ ዲቫይስ ነው፣ ማሳያቸው ማለት ነው። እንደ ቪዲዮ ላይ እንደምታዩት በጣም ቀላል ነው፣ ላያያዝ በጣም ቀላል ነው። ቻርጅ አድርጋችሁት እስከ ዘጠኝ ሰዓት መስራት ይችላል። የትኛውን ቦታ ሄዳችሁ ከአካባቢው ኦክሲጂን እየሰበሰበ ኦክሲጅን ስጣችኋል ማለት ነው። እንደዛ ሲሆን ማህበራዊ ህይወታችሁ የማይጎዳም ፀሐይ ምድር ማግኘት ትችላላችሁ። ካፌ ጋር ተቀምጣችሁ ጓደኞቻችሁ ጋር መጫወቱ ብትፈልጉ ስንሰው ነው። አሁን በልብ ኬዝ፣ በአስም፣ በሲኦፒዲ በተለያዩ ኬዞች ኦክሲጅን መጠን አንሶ ያለማቋረጥ ኦክሲጅን ድጋፍ ተደርጎለት ከቤት የማይንቀሳቀሰው ይህንን ሲምፕል ዲቫይስ በመጠቀም ላይፋቸውን ጀማድረግ ትችላላችሁ ማለት ነው። በጣም ቀላል ነው። በነገራችን ላይ እነዚህና መሰል ዲቫይሶችን ኦርደር ለማድረግ በጣም በጣም ቀላሉ ማስተር ካርድ ያለው ሰው ካል ኤክስፕረስ ኦርደር ማድረግ ይችላል ማለት ነው። በጣም በቀላሉ ካል ኤክስፕረስ እነዚህን ዲቫይሶች ኦርደር ማድረግ ትችላላችሁ። ሺፒንግ ፊም አይኖራቸው በፍሬ ለተጠቃሉ ሺፒንግ ፊ አይኖራቸውም። ሰው በቀላሉ የራሳችሁ ማድረግ ትችላላችሁ ማለት ነው። እነዚህና መሰል መረጃዎች እንዲደርሳችሁ ከፈለጋችሁ የኤምኬኤፍኤስ አይሲቲ ሶሉሽን ቤተሰቦች መሆናችሁን አይዘንጉ። ላይክ ሰብስክራይብ አርጉ ቻናላችንን። እናመሰግናለን።